የመሪነት ህልሙን ያወራቸው ሰዎች እናቦይ ስብሃት ከእናቦይ ስብሃት የነበሩት እነጌታቸው ረዳ በጣም ይከታተሉ ይሰልሉ ያባሩ ያሳዱት የነበሩት እነመለስ እነጌታቸው አሰፋ። የጠጅ ስካር ሉሉ አደገኛ ስካር ነው፣ የጠጅ ስካር የአብይ ተቀናቃኞች የሚመሰሉት በዛ ነው። ሮድ ማፕ ሰራን ያሉና ሮድ የጠፋባቸው የሩዱን መንገድ የተያያዙት ከአብይ በፊት በረንብ የማውቃቸው፣ ከዛ በኋላ ከነሱ በኋላ ያወኩት አብይ አህመድ ውሃትን ከአብይ ጋር አሁን ዛሬ ፋኖ ነኝ ብሎ የሚታገለውን ከአብይ ጋር፣ በኦነግ ስም የሚታገለውን ከአብይ ጋር ጌታቸውን ይበሉታል። የሚልምጥ ተሰማና ስልክ ደውለው ነው የጠሩ። ተላላኪነት ጥግ ሲደርስ በእነኚህ ሰዎች በኩል አብይን ረብሻለሁ የሚለው ኢሳያስ ዛሬም ድረስ የእሱ ተላላኪ የሆኑ ማንነታቸው ኤርትራዊም ኢትዮጵያዊም ያልሆኑ ኢሳያስ የሆኑ ሰዎችን ሁሌ ሲመሽግ የነበረበት በዚህ ሙያ ከለውጡ በፊትም እዚሁ ሀገር ታንኩን ባንኩን ይዘው ስንጽፍ ነበረ። የነገውን የትግራይ ጣፈንታ የሰሜኑን ጉዳይ በቀላሉ ልናየው አይገባም። እነኚህ ተላላኪዎች ሀገር የሚባል ቅንጣት እውነት እምነት ልባቸው ላይ ያልፈጠረባቸው አባይ ፀሐይ አለ እና ፊት ለፊታቸው ላይ እኔ የምገነባው ሰራዊት ግንባሩን የሚሰጥ

ሰላም ሰላም ሰላም! የሜዳችን ታዳሚዎች እንደምን ቆያችሁን? እንደምን አላችሁ? እንግዲህ ደጋግመን እንገናኛለን ባልነው መሰረት ያው ተሳክቶልን ስንፍናችን ተገፎ ደጋግመን እየተገናኘን ነው። ሀሳብ ሜዳ ላይ ናችሁ። ሀሳብ ሜዳ። እንግዲህ እንደ ሜዳ ሰላም ጋዜጠኝነት መርሃችን ነው። ከሰላም ጋዜጠኝነትን በላይ ሰላማዊ ጋዜጠኝነት ሰላማዊ ዜጋ፣ ሰላማዊ ሀገር፣ ሰላማዊ ስራ፣ ሰላማዊ ሕይወት እነኚህን ዋጋቸውን ማጉላት እነኚህን በተለይ አሁን ሰላም መሆን የሚፈልጉ ሰላማዊ ሀገር መፍጠር የሚፈልጉ ሰላማችንን የሚነሱበት ክፉ ዘመን፣ ያው ክፉ ዘመን ስንለው ልጠቀመበትና ለነቃ ደግሞ ምርጥ ዘመን፣ በዛው ልክ ግን አደገኛው ዘመን የምንለው በተለይ በእኛ ሜዳ አምስተኛው ትውልድ ጦርነት የምንለው እኛ ባለንበት ዘመን በተለይ ደግሞ እኛ በያዝነው ሙያ ረገድ በጣም የምንጠቃበት የአምስተኛው ትውልድ ዘመን ጦርነት ላይ ነው የምንገኘው። ስለዚህ ለሀገራችን ሰላም መመኘት ብቻ ሳይሆን ሰላም ማበርከት፣ ሰላማዊ ነገሮችን መመኘት ሰላማዊ መንፈስን መላበስ ይገባል ብለን እናስባለን። ለዛ ደግሞ እያንዳንዱ ዜጋ ሰላምን ከመፈለግ ጀምሮ በየፊናው የራሱን መወጣት አለበት ብለን እናምናለን። ብርቅነህ እያልን ነው። ሰሞኑ የባረቀባቸውንም እያየን ነው። የሚበርቅብንና የሚባርቅብንን ካለየን፣ ከሁለቱ የተሻለውን ካልመረጥን፣ ማቆየት ያለብንን ካፒታላይዝ ማድረግ ያለብንን ካላወቅን፣ እንዳልኩት ያልነቃ ህዝብ ለሌላው ሰላማዊ ህይወት፣ ሌላው ዘመኑን ለመዋጀት ሲል የሚሰዋን መስዋዕት የሚያደርገን ሁሌ ስንጋደር ስንታኮስ ዘረፍ ስንባባል የምንኖርን እንሆናለን ማለት ነው። እንግዲህ ሁለቱን ልንጀምራቸው ነው። ስናሟሙቅ ስነካካቸው ነበር። ሰሞኑን ሁለቱ አቀላቀላቸው የአባ ፊጣ ልጅ የሚል ግጥም ነበር እኛ ድሮ የጻፍኩት ምናልባት ከስድስት ሰባት ዓመት አምስት ዓመት በፊት ሁለቱ እላቸዋለሁ ሁለቱ ገጽታቸው አያልቅም እንዳልኳችሁ። ለምሳሌ እኔ በሙያዬ ሳወራ በዚህ ሙያ ከለውጡ በፊትም እዚሁ ሀገር ታንኩን ባንኩን ይዘው ስንጽፍ ነበረ። ያኔ እኛ ፖለቲካውን ስንጽፍ ና አብይ አህመድ አግኝተው ሲቀጥሩን ያኔ እኛ በነመለስ ጊዜ ብዕራችንን ስናሾል መዝናኛ ዳሌ ባቷ ምናምን እያሉ ሙድ ሲይዙ የነበሩ ኢንጆይ ሲያደርጉ የነበሩ ያኔ ፖለቲካ ስንጽፍ ከጎናችን መቆም እንኳን ያስፈራቸው የነበሩ ዛሬ የፖለቲካ ልሂቅ ሆኖ የመጡበት የቆሙበት ዘመን ላይ ነው ያለ ነው። የሚበርቅብንና የሚባርቅብን ጎራ የለየንበት የአብይ ሰይፍ የተገለጠበት አንድ ቦታ የነበርን አንድ ሺህ ቦታ የተከፋፈልንበት የተበታተንበት የተገለጥንበት እኔ የሙያ አጋሮቼ ከአብይ በፊት በረንብ የማውቃቸው ከዛ በኋላ ከነሱ በኋላ ያወቅኩት አብይ አህመድ ሁለታችን ሁለቱ ተቀናቃኞች አብይ ጓዶች አብይ የውስጥ ትግል ነው የሚያዋጣው፣ እዚህ ውጭ ለንታገል ሲላቸው የነበሩ ሮድ ማፕ ሰራን ያሉና ሮድ የጠፋባቸው የሩዱን መንገድ የተያያዙት በየብሔሩ ከፋፍለን ብናያቸው የማያልቁ ህወሀትን ከአብይ ጋር፣ አሁን ዛሬ ፋኖ ነኝም ብሎ የሚታገለውን ከአብይ ጋር፣ በኦነግስም የሚታገለውን ከአብይ ጋር፣ እንዲሁ ሌሎች የኦሮሞ ኤሊቶችንም የአማራ ኤሊቶችንም ኢህአዲግ የነበሩ ብልጽግና መጀመሪያ አካባቢ የነበሩትን በሙሉ እያነሳን የምናነጽርበት ነው። ሁለቱ የሚያልቅ አይደለም። እነኚህን ጉዳዮች በቻልነው መጠን በየቀኑ እየነካን እንሄዳለን። እነኚህ ሀይሎች ዛሬ ከቅናትም ባሻገር የጠሰከሩላቸዋሉ ያጠሰከራቸው ወይ ደግሞ ጠስካር ብዬ የምጠራውና ወደፊት በደንብ እየትርጉሙን እየበየን የሚሄድበት የጠጅ ስካር ሉ አደገኛ ስካር ነው። የጠጅ ስካር ያብይ ተቀናቃኞች የሚመሰሉት በዛ ነው። እነሱን እናያቸዋለን። እና የሚበርቅብንን ነገር እያወቅን መርሳት የሌለብንን ጉዳይ መርሳት የለብንም። መደንገጥ ባለብን ሰዓት መደንገጥ አለብን። ለምሳሌ ስነካው እንደነበረው በቀደመው ጉዳይ የትግራይን ሰቆቃ መርሳት የለብንም። ጌታቸው ዛሬና ትናንት የቆመበትን መርሳት የለብንም። ጌታቸውና አብይ ዛሬ በጋራ ቆመ መታየታቸውን መርሳት የለብንም ብቻ ሳይሆን እነኚህ ብርቃችን ሊሆኑ የሚገቡ ጉዳዮች ነበሩ። ዛሬ አብይ አህመድና ጌታቸው አዲስ አበባ ላይ ቆመው ለትግራይ ሰላም ሲሰሩ፣ ጌታቸውን ከመበላት አብይ አድኖት አዲስ አበባ ላይ ዛሬ መታየታቸው አብይ ጌታቸውን ሊያቅፍ የሚችል ልብ መሸከሙ ከዚያ ዛ በአንድ ሚሊዮን በአንድ ሚሊዮኖች እልቂት የነገደው ኃይል ለሌላ እልቂት ማኮብኮቡን ስታይ እንዲህ አይነት ሰዎችም እንዲህ አይነት እድሎችም ከዛ ውስጥ መውጣታቸውን እንደ ብርቅ የሚቆጥር ማህበረሰብ ካልተፈጠረ የምንናፍቀው ሰላም አይመጣም ማለት ነው። አንገታችንን እያዟዟርን ብርቅ ነገሮቻችንን እየለየን እነሱን ካፒታላይዝ እያደረግን መሄድ አለብን። አለበለዚያ የሚባርቁ ሰዎች መጫወቻ ነው የምንሆነው። ብዙ በረከቶች አሉ። ማየት ከቻለን አይናችንን ከከፈትን ብርቅ ሊሆኑብን የሚችሉ ብዙ ጉዳዮች አሉ እዚህ ሀገር ላይ እነሱን መመርመር እነሱን መያዝ እነሱን ማድመቅ የጋራ ድላችንን ያደምቀዋል ብዬ አስባለሁ እንግዲህ እንዳልኩት ብርቅ ነው ወይ ከተባለ እንዲህ ያለው ጉዳይ አዎ ብርቃችን ነው ብለን በብዙ ልንመረምረው ይገባል ያሳደጉት ጌታቸውን አይናቸው ስር ያደገው ጌታቸውን መሸከም ሲያቅታቸው አስታውሳለሁ፣ የጌታቸውን ከአምስት ወር ወይ ከስድስት ወር በፊት አንድ ቦታ ላይ አንድ እውቅ ፖለቲከኛ የመጀመሪያውን ጉባኤ መሰለ የህገወጥ ጉባኤያቸውን ህዋቶች ሲያካሄዱ ጌታቸውን ይበሉታል የሚል ልምጽ ተሰማና አይ አይበሉትም የሚል እርግጠኝነት ከመሪው እንደተሰማ ቃለው እና ከዛ በኋላ ስልክ አሁን የደወሉበት ጊዜ እሳቸው ስልክ ደውለው ነው የጠሩ የተጠራውተን ያለበት እና ከዛ ከወጣ በኋላ መጨረሻ ላይ ሊገጥመው የነበረውን ጉድ ሁሉ ስናይ ወይ ይህን ተአምር ስናይ እጅግ በጣም የሚደንቅ ነገር ውስጡ አለ። ወደ ሁለቱ ወደ ነዛ በረጅም ገመድ ወደሚቆጣጠራቸው ሰዎች ነፃ ወዳወጣቸው ነፃ አውጪዎች ወደ ሁለቱ የሚወስደን መስመር በሙሉ ደምቆ የምናየው እዚህ ውስጥ ነው ማለት ነው። አራት ወር አምስት ወር እንግዲህ ጌታቸውን ይበሉታል እኚህ ሰዎች፣ የሚል በጣም ከውቅ ፖለቲከኛ የሰማሁት፣ ሁላችንም ደግሞ የምንጋራ ስሜት መሆኑ ይሄ የምርም፣ ሊበሉት ይችላሉ፣ ሊቀረጥፉት ይችላሉ የሚለው የሁሉም ሰው ስጋት ነበረ። የመሪው እርግጠኝነት ቅድም እንዳልኳችሁ ይሄ የአንዳርጋቸው ሶስት መቶ ሶስት ደቂቃና ሶስት መቶ ገጾች የምለው መጽሐፊ ውስጥ ቀድሜ የጻፍኩት አንዳርጋቸው ያደመቀው ሀቅ የምለዋለና ቨርቹዋሉ ፍልሚያ የሚባለው እንግዲህ ይሄ ነው። ይሄ ብርቅ ነው ወይ ከተባለ በጣም ብርቅ ነው። ይሄን ማድረግ መቻል ከማቀፍም ባሻገር፣ ባለፈውም እንዲሁ በቪዲዮ ሳሳያችሁ ነበር እነ ሴኮቱሪ አጠገቡ ቁጭ ብለው በቪዲዮ እያሳየችሁ ነበር እና የዛሬ 1617 ዓመት በፊት ረፉ እንደዚህ አይነት ትግል አያዋጣም። አሁን ዛሬ ከማለቱ በፊት ያኔ እንዴት አይነት የወደፊት ትውልድ ጦርነቶች እየመጡ እንደሆነ ኢትዮጵያ እንዴት ለዛ መዘጋጀት እንዳለባት አንድ በአንድ እየዘረዘረ ያነሳ ነበር እና በዛ መዘርዝር ውስጥ ብዙ ነገር የሚነግረው ሰው ወይ ደግሞ ብዙ የመጪው ትውልድ ጦርነት እያለ ሲናገር እነሴ እኮ አጠገቡ ነበሩ። እነሴ እኮ አጠገቡ መሆናቸው ብቻ አይደለም። ሴኮ ከዛ በኋላ እንግዲህ እንዳልኳችሁ ተላላኪነት ጥግ ሲደርስ ማንነቱን ክዶ ከዛ ዛ ገብቶ ከዛ መከላከያው ወጋ ነው ብሎ የፎከረው ሰውዬ ከ16 17 ዓመት በፊት በዛ በነገረው በሚታጠቀው ቴክኖሎጂ ከተደበቁበት ያው የሆነው የሆነበት አጋጣሚ ማለት ነው። ከዛ የታደኑትም ታድነው ከየጎሬው ልክ እንደ ድመት ሰንጠልጥለው የመጡበት አጋጣሚ። እሱ ብቻ አይደለም፣ ሌሎች በማሳያ የምናያቸው ለምሳሌ አስታውሳለሁ አባይ ፀሐዬን፣ 2007 ይመስለኛል የሳይንስ እና ቴክኖሎጂ መረጃ ማዕከል ዋና ዳይሬክተር እያሉ ዶክተር አብይ አህመድ ፊት ለፊታቸው ቁጭ ካሉት ውስጥ ታገሰ፣ የአሁኑ የተከበረው አፈ ጉባኤ የታገሰ ጫፎ አሉ አባይ ፀሐዬ አለ እና ፊት ለፊታቸው ላይ እኔ የምገነባው ሰራዊት ግንባሩን የሚሰጥ ሰራዊት ነው ሲሉ ታስታውሳለሁ። እና ከዛ በኋላ እና አባይ ፀሐዬ እንዴት ግንባራቸውን ተብለው እንዳለፉ እሱ ብቻ አይደለም፣ ማሳያ እናያቸዋለን ወደፊት እየመጣ እነ ደብረ ጽዮንን በትህትህና ከዛ ካባረሩት በኋላ እንደገና ለመነሳት በሚያደርገው ትግል ውስጥ ተቋሙን መጥተው ሲጎበኙ በር ከፍቶ በትህትና ሲያስገባቸው ከዛ በኋላ እንደገና መጥቶ ፓወሩን ከያዘ በኋላ ሲያባረራቸው ካባረራቸው በኋላ መቀሌ ገብተው ያልደነገጡ ጉዶች፣ ያልተማሩ ጉዶች፣ መማር የማይችሉ ጉዶች፣ እነኝን በዚህ ዘመን ማየት ብርቅ ነው ወይ ካላችሁ የእሱን ብቃት የእሱ የልብ ስፋትም የእነሱ መማር አለመቻልም እንዲህ አይነት ፍጥረት ማየትም በጣም ብርቅ ነው። ወደ ሁለቱ እየሄድን ነው። እንግዲህ ይሄ ብቻ አይደለም ግን እንዳልኳቸው ዶክተር አብርሃም ለምሳሌ ዛሬ ከዶክተር አብይ አህመድ ጎን ሆኖ የምናየው የአምባው ፍሬ ከበፊት ጀምሮ የምናየው አብርሃም እና ሌላኛው ዶክተር አብርሃም እዛ መቀሌ ከመሸገው ቡድን ጋር ያለው ዶክተር አብርሃም እንዲሁ በተመሳሳይ አይናችን ስር በካሜራ የማስቀራቸው ምስሎች ነበሩ። ዶክተር አብይ ተቋማቱን ለማጠናከር የደሞዝ ጥያቄ ተሽከርካሪዎች የምናም ጥያቄ ለልጆቹ የሚጠይቅበት ተቋሙን እያስጎበኘ ህልሙን የሚያሳይበት ከዚ ያን ህልም አሳክቶ መሪ ሆኖ ከሸሹት ጋር መቀሌ ሸሽቶ እሱም ሳይበቃቸው ጦርነት ከፍተው ባያችሁት መንገድ ተንጠልጥለው ከመጡት ውስጥ አንዱ ዶክተር አብርሃም ነበረበት። ይሄ ብቻ አይደለም። ጦርነቱ ሲከፈት በህወሀት በዛ ልክ የተቀጠቀጡ ኃይሎች ወይ ደግሞ በዛ ልክ የተገፉትን ጻድቃን እነ ስዬ አብርሃ ታውቃላችሁ። ስዬ አብርሃ ላይ የወጣበት ፀረ ሙስና ህግ እስር ቤት የገባባቸው ሁኔታዎች ከዛ በኋላ ጻድቃን ያኔ መሰለ የታማዦር ሹም መንገድ አዘግቶ መንገድ ተዘግቶለት ከአምባሳደር ብስራተ ገብርኤል ቤቱ ድረስ ታጅቦ የሚሄደው ሰውዬ ለምሳ በወጣበት የተሰናበተበት። ከዛ በኋላ ታሪኩን እንዳያችሁት ታክሲ ተራ ቆሞ ፀሐይ የመታው ልጁ የጠየቀው ከባድ ጥያቄን ሁሉ ውስጥ ታስቡ። የተበዳደሉበት ልክ ከዛ በላይ ሁሉ የሚገርመው ግን ትንሹ አብይ አህመድ ከበሻሻ ተነስቶ ባድመ ሲዘምት እነኚህ ሁለት ኃይሎች ዛሬ የተወሰኑት ግሩፖች የሚላላኩለት ኢሳያስን ጨምሮ እነኚህ ሁለት አካላት ሲፋለሙ ብቻ ሳይሆን በዛ ፍልሚያ ውስጥ ታሪካዊ ስህተት ሲሰሩ አብይ የነበረበት ጦር ሊማገድ ወደዛ ሲሄድ በአይኑ ያየነበረ ልጅ ነው። ከዛ ተመልሶ የመሪነት ህልሙን ያወራቸው ሰዎች የነገራቸው ሰዎች እና አቦይ ስብሃት ከእና አቦይ ስብሃት የነበሩት እነጌታቸው ረዳ በጣም ይከታተሉ ይሰልሉ ያባሩ ያሳዱት የነበሩት እነመለስ እነጌታቸው አሰፋ እነ ጀነራል ተክረ ብርሃን ለዚህ ዓላማ እሱ ለማደናቀፍ ይላላከው የነበሩ ሰዎች በሙሉ ይሄን ሁሉ የሚያውቁበት ከዛ አንድነት ከዛ ከኢትዮ ኤርትራ ጦርነት በኋላ ተነጣጥቀው ከዛ መንግስት እና መንግስት ሲቀጥል መንግስት ውስጥ ሆኖ አብሯቸው ቀጥሎ ከጥን ከካወቃቸው ነፍሱን ካወቀ ጀምሮ ያውቃቸው የነበሩ ሁለት ኃይሎች አንድ የነበሩ ኃይሎች ሁለት ሆነው በዛ ስተት ሳይማሩ እንደገና ያን ሁሉ አሳክቶ ወደ ፓወር ሲመጣ የተገፉት እነ ጻድቃን እነ ጆቤ ምናምን ጨምሮ የጸጥታ ምክር ቤት ነው። የጸጥታ ምክር ቤት ውስጥ የሆነ አንድ ኮሚቴ ነበርና እዛ ውስጥ ሁሉ አባል የሆኑ ከማሸነፉም ከድሮ በደላቸውም ሳይማሩ ጓዶቻቸው የማይማሩ መሆናቸውን ሳይረዱ ያንን ጦርነት መክፈታቸው ከዛ በዛ ጦርነት ውስጥ የደረሰባቸው ውድመት የደረሰባቸው ሽንፈት ለነጋሪ በማይመች መልኩ እንደነበረ ሁላችንም መቼም በጋራ ያየነው ነው። ሁለቱ ኃይሎች እዚሁ ይፈልጉ፣ ሁለት የውስጥ ኃይሎች፣ ሌላ ከውጭ ኃይል ጋር የሚጣመር ሌላ ኃይል። ሁሉም ግን እዚሁ ታዳጊ፣ እዚሁ ወጣት፣ እዚሁ ጎልማሳም ሲሆን ያየነው ሰው ውስጥ ይርመሰመሱ የነበሩ ቡድኖች፣ አሰላለፎች ከዛ ይሄ ግጭትና ለውጡ የፈጠራቸው ሌላ ቡድኖች በየብሔሩ ምናምኑ በየዘርፉ ከፋፍለን ብናያቸው ቁጭ ቁጭ ቁጭ ብለው ደምቀው የምናይበት መማር ባለመቻላቸው ልክ የምንደነቅበት እንዴት ሰው በዚህ ልክ ላይ ማር ይችላል ብለን ብዙ መደነቅ የሚፈጥሩ ደናቁርትን ያየንበት። እንዳልኩት እንዲህ አይነት ፍጥረት ማየት መቻላችንም ብርቅ ነው። ከዛ ውስጥ ይሄ ሰው መውጣት መቻሉ ብርቅ ነው። ራሳቸው የፈጠሩ ጦርነት በራሳቸው ጥምረት በራሳቸው ስህተት ውስጥ ሁለት ሁለት ሁለት ሁለት ሶስት ሶስት የተከፋፈሉ ሲሄዱ ያያቸው የነበረ እብሪት፣ ንቀት፣ ትዕቢት እንዴት እንደሚፈጠፍጥ እንዴት ለሽንፈት እንደሚዳርግ ከዛ ከተሰራ አንዳች ብርቅ የሆነ ነገር ማየት ከቻለ ደግሞ ከዛ ውስጥ ሞቶ እንዲህ ልብ መግዛት እንዲህ ለሰላም መትጋት እንዲህ ማሸነፍ መቻል እንዲህ በብቃት አስክሮ ቅናት ናላቸውን አዙሮ የማይጣመሩ ኃይሎች አብረው ሊቆሙ ይችላሉ ተብሎ የማይታሰቡ ኃይሎች ይህን አንድ ጎልማሳ ዓይናቸው ስር ያደገ በተደጋጋሚ ስተሰሩ ያያቸው ከስተቶቻቸውና ከድሉ ሁሉ መማር ያልቻሉ መማር ያለመቻል ማሳያዎች። ይሄ ደግሞ አሁንም ከብሔርም እንዳልኳችሁ ከሀገርም ሰፍቶ ወደ አህጉር ድረስ የሚሄድ እነህና ለምሳሌ እነ ኢሳያስ ሻቢያ የነበራቸው ጥምረት፣ የሁለቱ ግጭት ያመጣው ውድመት ሁለቱ በመላው ዓለም። አይሳካም፣ አይቻልም በሚል ጠብ ላይ የነበሩ ኃይሎች ኢሳያስ ከምድረገጽ ተገፍቶ የወጣበት መኖር ነው ወይ ብለን ስናጠይቅ መኖር ነው የሚል መልስ በእርግጠኝነት የማናገኝለትን ሀገር የሚያስተዳድር ሰው የተገፋ ያበቃለት፣ ሌላ ዛሬ ከእነሱ ጋር ሲቀላቀል የምናየው ኃይል እሱም ነፃ የወጣው ከሱ መሆኑ ከዛ ቀደም ያልናቸው አካላት በሙሉ እንዲገቡ፣ መቀሌ ገብተው እንዲገቡ፣ እዛ ገብተው እንዲረብሹ የፈቀደ አርበኛ መሆኑ ብርቅ ሊሆን ከቻለ ብርቅ ሊሆንብን የሚገባ ትልቅ ጀብድ የፈጸመ ከዛም በኋላ ሲመጡ እንዳመጣጣቸው የመለሰ እዛ ገብተው በዛ ሁሉ መደራጀት በዛ ሁሉ መረበሽ ውስጥ የታጠቀውን ላለመተኮስ በማባረር በረከቶችን ላለመበተን የገነባውን ላለማፍረስ በብዙ የታገለ በዛ ማሳክቶ ዓይናቸው ስር ሲበልጣቸው ዓይናችን ስር ያንን ሲያደርግ ያየንበት ዛሬ እነዚህ ሰዎች ጋር እጣምራለሁ በነህ ሰዎች በኩል አብይን ረብሻለሁ የሚለው ኢሳያስ ነፃ ያወጣበት ከዛ ፊት እንዳልኳችሁ ነፃ አውጪዎቹን በሙሉ የሚመሽግበት ዛሬ ነፃ አውጪዎቹ በሙሉ የእሱ ተላላኪ የሆኑበት። እውነታው ግን ኢሳያስን ራሱ ነፃ ያወጣው አብይ መሆኑ እርቁ መፈጸም ብቻ ሳይሆን ከዓለም ጋር ያስታረቀው ከዛ የምድር ሲኦል ውስጥ ትንሽ ለመተንፈስ እንደ ሀገር እንዲኖር ለማድረግ ያስቻሉ እሱ መሆኑ ከዛ በኋላ እሱ ሰግስጓቸው አሰልጥኗቸው ዛሬም ድረስ የእሱ ተላላኪ የሆኑ ማንነታቸው ኤርትራዊም ኢትዮጵያዊም ያልሆኑ ኢሳያሳዊ የሆኑ ሰዎችን ሁሌ ሲመሸግ የነበረበት የውስጥ ትግልና የውስጥ አርበኛውን ታሪክ ብቻውን ራሱን ችሎ እናየዋለን እንጂ እረፉ፣ አትውጡ ከሀገር በስም እንጥቀሳቸው። ማንን ልጥቀስላችሁ? አሳምነውን ልጥቀስ የምትኮሩበት። ከዛ በኋላ እንዳልኳቸው ቅድም የአንዳርጋቸው ሶስት ደቂቃና ሶስት መቶ ገጾች ራሱን ችለው ያየዋለሁ። ካስፈታው በኋላ ከፈታው በኋላ ማን እንደሚያደርጋቸው የማላቃቸውን ጉዳዮች ለመለየት ሶስት ደቂቃ አልፈጀብኝም ብሎ በረጅም ገበር የሚቆጣጠረው ሰውዬ እነ ከማልገልቹ ገልቹ እነ መሳፍንት ሌሎቹ የጻፍኳቸው ናቸው። መጽሐፊ ውስጥ ከፈለጋቸው የመደመር መንገድ ላይ አንዳንዶቹ ተጠቅሰዋል። አንዳንዶቹ ታሪኮች ይሄ ሁሉ የሆነበት እነኝህን ሁሉ እነዚ ኮትሬ ቁጭ አድርጎ በነገረበት አብዩ አምባ በምለው ውስጥ በየተራ እረፉ፣ አትሂዱ፣ የሚያዋጣው የውስጥ ትግል ነው ያላቸው እነ ጌታቸው አሰፋ። የምትመኩበት ሰውዬ የማያውቀውን የሚያቅ ከሀገር ሊወጡ እንደነበር ያውቃል። ትግል እንደመረጡ ያውቃል። ግን የውስጡን ኃይልም አቅም ያቃል። ውጭ ያሉትን ኃይሎች አቅም ስለሚያቅ እረፉ፣ የውስጥ ትግል ነው የሚያዋጣው ያላቸው ሰዎች መጀመሪያ ተቀላቀሉብኝ ብለው ለወሬ ለነጋሪ እስካይመች ድረስ እነዛ ሁለት ኃይሎች እነዛ ህወሀት በራሷ ገፍታቸው የነበሩ ኃይሎች ሲቀላቀሉ ነበር። ተቀላቀሉብኝ ምናምን ብዬ እል የነበረው በፊት አቀላቀላቸው ደግሞ ብለን እንገረም የነበረው ከዛ እነኝ እንዳልኳችሁ ኢህአዴግ ውስጥ ሆኖ እነኝን ሰዎች በሙሉ ተው ውጫት ሄዱ እዚሁ ሀገር እንድታገል የሚያዋጣው የውስጥ ትግል ነው ይላቸው የነበሩ ሰዎች ከዛ አሸንፎ ከዛ ወደ ሀገር ውስጥ እንዲገቡ አድርጎ ምህረት አድርጎ ይቅርታ አድርጎ እ ለወዳጅ የማይደረገው ቅብጠት ቀብጠው ንብረቶቻቸው ተመልሰው የመንግስትን ንብረት ሀብት ቤት መሬት ወስደው ዘርፈው አድለው ቸብችበው እ ሲያዩት ሰውዬ ጥርሱን ሲያዩት፣ ቀለል አድርገው ያዩት ገፋ ብናደርገው ይገፋል ብለው በሱ በዛ አደገኛ ፍጥነት እንኳን አራት ኪሎን በስር የገባው ሰውዬ በአንድ ቀን እንፈነግለዋለን የሚል ስካር ውስጥ የገቡበት እንዳልካችሁ፣ ቅናት ብቻ አይደለም። የወዳጆቹ ቅናት ብቻ ሳይሆን ስካር፣ ከስካርም ደግሞ አስደንጋጭ የምለው ስካር ራሱን ችሎ የምናየው እዛ ውስጥ የገቡበት ሁሉም በየፊናው መልሶ ቃታ የሳበበት በቀላሉ ገፍትሮ የሚጥለው የመሰለበት አልሆን ሲላቸውስ እንዳያችሁት አብረው ሊቆሙ ይችላሉ ወይ አብረው ሊቆሙ አይችሉም ብለው ብለን እርግጠኛ የሆንባቸው ኃይሎች በስካር በቅናት በነውር ጋብቻ ብቻ ተጣምሮ ዛሬ እስክናያቸው ድረስ ማለት ነው። አንዳርጋቸው ያው ለተላላኪው ለአምላኩ ኢሳያስ ሲሰግድ ይህን ነውሩንም በአደባባይ ሲያወራልን እሱ ዛሬ የእሱ አጋሮች ከህወሀት የሆነ ጉሩፕ ጋር ለመቀላቀል ሲሞክሩ መጽሐፍ ኢትዮጵያ ሕዝብ አያነብም የሚላል አሉ። እንኳንም አላነበበ አለማንበቡን የጠቀመው እለዋለሁ። አንዳርጋቸውን ራሱን ችሎ ያዋለ ይህን ጉዳይ ሶስት መቶ ገጾችና ሶስት ደቂቃ ላይ ራሱን ችሎ በደንብ እናበጥረዋለን። አለማንበቡ ጠቀመው ከቃሉ ጋር ጸንቶ የማያቅ እንዳልኳችሁ የቀነጨረ አካል ብቻ ሳይሆን የቀነጨረ ማንነት፣ የቀነጨረ የቤተሰብ ሕይወት፣ የቀነጨረ ትግል፣ የቀነጨረ መጽሐፍ እውነት ታሪክ ብዕር ያለው የካህዲነት መስፈርት የእብሪተኛ ልኬት የእብሪት መስፈሪያ የሆነ ቤቱ፣ ቤተሰቡ ጋር ዛ ንጉስ፣ እብሪተኛ የሆነ ሰው መሪ ላይና ሀገር ላይ እንደዛ መሆን የሚቻል የሚመስለው ነውሩን አደባባይ ይዞ የወጣ የቀናም የሰከረም መጨረሻም፣ እንዳልኳችሁ ከአካል አልፈን ይሄ ማንነት ላይ የምናወራው ስለሆነ የቀነጨረ ስብና ይዞ አደባባይ በስካር እስኪወጣ ድረስ እነኚህ ኃይሎች በያቅጣጫው ጥምረት የሚፈጥሩበት ሀውካም ብለን ጥምረት ሊፈጥሩለት የሚፈልጉት ኃይል ዛሬ የሚያመልኩት ኃይል የተሸነፈ በዚሁ ታዳጊ በዚሁ በሚታገሉት ሰው ነፃ የወጡ ስብስቦች መሆናቸው መሀላቸው እሱ በመቆሙ ብቻ ሳይጋደሉ የቆዩ ከለውጡ በኋላ የነበሩ ኃይሎች እንደ ሀገርም እንደ ፖለቲካ ፓርቲም እንደ ማንነትም ሀገር ውስጥ ከገቡ በኋላ ወደ ሀገር ውስጥ ለመምጣትም ህልውናቸው በሱ ላይ ተንጠልጥለው የነበሩ ሁለቱ በተአምር ሊሆን ይችላል ተብሎ የማይታሰብ በስካር በቅናት ያቀላቀላቸው ያደባለቃቸው ያደበላለቀባቸው ማለት ነው። በነውር አደባባይ የወጡ ጉዶች ማለት ነው። እነዚህ ሁለቱ ነገሩን በአጭር ለማሳጠር እንጂ የሁለቱ ጉድ ይቀጥላል። የቀኑት የሰከሩት የአንዳርጋቸው ሶስት ደቂቃና ሶስት መቶ ገጾች እየተመላለስን እናያቸዋለን። የዛሬን በዚሁ ላብቃ መሰለኝ። የማንረሳቸው ወይደግሞ መረሳት የሌለባቸውን ጉዳዮች አሁንም መርሳት የሌለብንም እንዳንረሳ የሚለው ላይ ማስመር ፈልጋለሁ። ለምሳሌ ከሰሞኑ ጋር ተያይዞ የትግራይ ጉዳይ ዛሬ ስነሳ ከነሳሁት የህወሓት ጉዳይ ጋር የነገውን የትግራይ ጣፈንታ የሰሜኑን ጉዳይ በቀላሉ ልናየው አይገባም። እነኚህ ተላላኪዎች ሀገር የሚባል ቅንጣት እውነት፣ እምነት ልባቸው ላይ ያልፈጠረባቸው ማንነታቸው፣ ብራቸው የከፈላቸው የላካቸው ኃይል የሆኑ ሰዎች ባለመንቃት የምንከተላቸው ሰላም አጣን ብለን መልሰን ደግሞ የምናለቅስ የመጀመሪያው የሰላም መንገድ የመጀመሪያው ማሸነፊያ መንገድ በእነኝ ሰዎች ላይ መንቃት፣ በኛ ካባ በእኛ ማንነት የሚነግዱትን መግለጥ። ዛሬያችንን፣ ትላንታችንን፣ ነጋችንን፣ ዛሬያቸውን፣ ትላንታቸውን፣ ማንነታቸውን፣ ቃላቸውን፣ እምነት እውነታቸውን ዛሬ አደባባይ በነውር ወጥተው ደጋግመው በአምስተኛው ትልዱ ጦርነት ሲያደነቁሩን የሚሉትን እውነት ካልመዘንን እንዳልኩት ሰላም ብሎ መጠየቅስ ይቻላል ወይ? ሰላማዊ ሕይወት ሰላማዊ ሀገር መመኘትስ ይቻላል ወይ? ይህን ሁላችንም እየጠየቅን መመለስ አለብን ብለን እናምናለን። እንደ ሀሳብ ሜዳ ሀሳብ ሜዳ የሰላም ጋዜጠኝነት ሰላማዊ ጋዜጠኝነት መርሃችን የምንሰራለት የምንሰራበት የምንኖርለትም ጭምር ነው። ደጋግመን እየተመላለስን ይህን ጉዳይ እናደምቀዋለን። ለአብሮነታችሁ አመሰገንኩ። በያላችሁበት ሰላም ቆዩ። ውረድንውረድ